አሰላሙ ዓለይኩም ወረህመቱላህ ወበረካቱም ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የቢቢኤን አድማጮች ተመልካቾች፣ የሰዓቱም የደረሰንን ሰበር ዜናም ይዘ ቀርብ ያለው ከዜናዎቹ ጋር አብዱራሂም አህመር ነኝ። የኢትዮጵያም ሰብአዊ መብቶች ፕሮጀክት ባሳለፍነው ጊዜም በቂሊንጦ ማረሚያ ቤት በተከሰተው የእሳት አደጋ የሞቱት ቁጥር ስልሳ ሰባት ሰዎች ተገለዋል፣ ሙተዋል ሲል በልዩ ዘገባ አስታወቀ። የኢትዮጵያውያኖችን የሰብአዊ መብት ጥሰት አስመልክቶ የተለያዩ ዘገባዎችን የሚያወጣው የኢትዮጵያ ሰብአዊ መብቶች ፕሮጀክት ባደረገው ልዩም ምርመራ ነው ይህንን የሰብአዊ የመብት ጥሰት ያጋለጠው። በዚህ ዘገባው ላይ በኢትዮጵያም የፌዴራል መንግስት ከሚያስተዳድራቸው ቃሊቲም፣ ዝዋይና ሸዋሮ ሸዋሮቢት ማረሚያ ቤቶች በተጨማሪም ጉዳያቸው በፍርድ ቤት እየታየ የሚገኙ እስረኞችን ያዘው የቂሊንጦ ጊዜ ቀጠሮ ማረፊያ ቤት አስተዳደር በርካታ ተጠርጣሪዎች እስረኞች የሚገኝበት እስር ቤት መሆኑ ይታወቃል። በዚህ እስር ቤት ሶስት ሺህ ገደማ እስረኞች የሚገኙ ሲሆን ከነዚህም ውስጥ ግማሽ ያህሉ በሽብር እየተከሰሱና ሌሎች የፖለቲካ እስረኞች ናቸው። ቂሊንጦ እስር ቤት የኦፌኮ ምክትል ፕሬዝዳንት አቶ በቀለ ገርባን ጨምሮ የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይም ጋዜጠኞቹ ካሊድ መሐመድ፣ ጌታቸው ሽፈራውና ዳርሰማ ሶሪ እንዲሁም ሌሎች በርካታ የፖለቲካ አመራሮችና አክቲቪስቶች ታስረው የሚገኙበት ነው። ይህ እስር ቤት በያዝነው አዲስ ዓመት ዋዜማም ነሐሴ 2008 ላይ የሳት ቃጠሎ ደርሶበት እንደነበር ይታወሳል ያለው የሰብአዊ መብቶች ፕሮጀክት፣ በዚህ ቃጠሎ የተነሳ በወቅቱ የተጎዱ ሰዎች ማንነትና መጠን በታሰበው ፍጥነት ቶሎ ሳይገለጽ ቢቆይም የኋላኋላ ኋላ መንግስት በቃጠሎው ወቅት በሳት ተቃጥለው እና ለማምለጥ ሲሞክሩ የተገደሉ በሚል 23 ሰዎች መሞታቸውንም ገልጾ ነበር። የኢትዮጵያ ሰብአዊ መብቶች ፕሮጀክት ባደረገው ማጣራት በወቅቱ ከተፈጠረው እሳት ቃጠሎ ጋር በተያያዘ በአጠቃላይ 67 ሰዎች ሕይወታቸውን አጥተዋል። ከእነዚህ ማቾች ውስጥ በቃጠሎ የሞቱት 23 ሰዎች ሲሆኑ ቀሪዎቹ 45 ሰዎች ሊያመልጡ ሞክረዋል በሚል በመንግስት ታጣቂዎች፣ የማረሚያ ቤቱ ጠባቂዎች የተገደሉ ናቸው ሲል ይፋም አውጥቷል። በወቅቱ ህይወታቸውን ካጡ ተጠርጣሪዎች በተጨማሪም የአካል ጉዳት የደረሰባቸው፣ በጭስ ታፍነው የጤና መታወክ የገጠማቸው በርካቶች ናቸው ያለው የሰብአዊ መብቶች ፕሮጀክት፣ ለአብነትም በነከድር መሐመድ የክስ መዝገብ የሽብር ክስ ቀርቦበት በጊዜ ቀጠሮ ላይ የሚገኘው ጋዜጠኛ ዳርሰማ ሶሪ የመተንፈሻ አካሉ ላይ በገጠመው የጤና መታወክ ሕክምና ላይ ይገኛልም ብለዋል። ከቃጠሎው ማግስት በቀጠለው በቃጠሎው የደረሰውን ቃጠሎ በቂሊንጦ የደረሰውን ቃጠሎ ተከትሎ የእስረኛ ቤተሰብ ሰብ ዘመድና ጓደኞች ለቀናት ያህል ይቅርታ በቂሊንጦ የደረሰውን ቃጠሎ ተከትሎ ይቅርታ በቂሊንጦ የደረሰውን ቃጠሎ ተከትሎ የእስረኛ ቤተሰብ ዘመድና ጓደኞች ለቀናት የጭንቅ ቀናትን አሳልፈዋል፣ እያሳለፉም ነው ያለው ዘገባው። በወቅቱ በደረሰው ቃጠሎ ወቅት የእስረኞችን በሕይወት መኖርና አለመኖር ማረጋገጥ አዳጋች ሆኖ የዓለምንም መረጃ ቤተሰብ በየዕለቱ ወደ ቂሊንጦም ሲንከራተት ቆይተዋልም ብለዋል ይህንን በማድረጋቸው ጭንቅ ላይ የሚገኙ የእስረኛ ቤተሰቦች ላይ ለምን ትጠይቃላችሁ በሚል ድብደባና እስርም ደርሶባቸዋልም ብለዋል መንግስት በወቅቱ በቂሊንጦ የነበሩ በህይወት የተረፉትን እስረኞች ወደ ተለያዩም እስር ቤቶች ለማዘዋወርም ተገዷልም ብለዋል ይህንንም ዘግይቶም ቢሆን ለእስረኛ ቤተሰቦች አሳውቋል ያለው የሰብአዊ መብቶች ፕሮጀክት ልዩ ሪፖርት፣ ሆኖም የእስረኛ ቤተሰቦች ከቃጠለው ወዲህ የሚደርስባቸው እንግልት አልቆመም ብለዋል። ከዚህ የከፋው እንግልትና የሰብአዊ መብት ጥሰት እየተፈጸመ ያለው ግን በእስረኞቹ ላይ መሆኑንም ገልጸዋል። ወደ ዝዋይና ሸዋሮቢት እንዲዘዋወሩ የተደረጉት እስረኞች የተለያዩ የሰብአዊ ክብርን የሚያዋርድ ተግባር እንደተፈጸመባቸው ለማወቅ ተችሏል። ዝዋይ የተዘዋወሩት እስረኞች ለአስር ቀናት ያህል ካቴና በእጃቸው ላይ ሳይፈታ በእስር አሳልፈዋል። እነዚህ እስረኞች ሁለት ሁለቱ ነው በአንድ ካቴና ታስረው መጸዳጃ ቤት ሲሄዱም ሲመገቡም ሲተኙም ሳይቀር በእስር አንድ ላይ ሆነው እንደነበርም ተረጋግጧል። እስረኞቹ ከምግብ ሌላ ማንኛቸውም ነገሮች ሳይገቡላቸው ተከልክለው መቆየታቸውን በዚህ ዘገባ ላይም ተገልጿል። ከዚህም በተጨማሪ ጠያቂዎቻቸው ከሶስት ደቂቃ በላይ እንዳያነጋግሩም ተደርገው ሰንብተዋል። በተለይም እየደረሰ ያለውን ግፍ በተመለከተ የተናገረ ሰው አሸዋ ላይ ራቁትን ሆኖ ግርፋት ይፈጸምበትም ነበር። አሸዋ ላይ የሚገረፈው እስረኛ ውሃ እየተደፋበት ሰውነቱ አሸዋውን እንዲይዘው ተደርጎ ከዚያም ሰውነቱን እንዳይታጠብ ተገድቦ በስቃይ እንዲቆይ ይደረጋል። በጠባብ ክፍል ውስጥ በርካታ እስረኞችን በማጨቅ ሰው በሰው ላይ ተደራርቦ እንዲተኛም ተገዶም ነበር። በተለይም በዘዋኝ ማረሚያ ቤት ሸዋሮቢት የተዘዋወሩትም ቢሆን ተመሳሳይ በደል እንደተፈጸመባቸው ነው ማረጋገጥም የተቻለው በዚሁ እስር ቤት የቆዩ እስረኞች አንዳንዶቹ ላይ ከፍተኛ ድብደባ ከመፈጸሙም ጋር በተያያዘ ቤተሰብ ሊጠይቃቸው በሄደ ወቅት አንድ ክፍል ውስጥ አስቀምጠው በመስኮት ከወገብ በላይ ብቻ እየታዩ አለሁ እንዲሉ መገደዳቸውን ከቤተሰቦቻቸው ለማረጋገጥ ተችሏል። የእስረኞቹ ወደ ቂሊንጦን መመለስ ጥቅምት 2009 መግቢያ ጀምሮ ወደ ተለያዩ እስር ቤቶች ተበታትነው የነበሩ ተጠርጣሪዎች ወደ ቅሊንጦ መመለስ ጀምረዋል። ሆኖም ግን የቅሊንጦ ማረሚያ ቤት አስተዳደር እስረኞችን ፍርድ ቤት እያቀረበም አይደለም። ይህ ሪፖርት እስከተዘጋጀበት ዕለት ድረስ እስረኞች ፍርድ ቤት ቀጠሯቸው መሰረት ፍርድ ቤት ሊያቀርቧቸውም አልቻሉም። ለምሳሌ ጥቅምት 9209 ከፍተኛው ፍርድ ቤት ልደታ ምድብ 14ተኛ ወንጀል ችሎት ቀጠሮ የነበራቸው እነ ከድር መሐመድ 20 ሰዎች፣ እነ ትንሣኤ በሪሶ 10 ሰዎች ፍርድ ቤት እንዳልቀረቡ ለማረጋገጥም ተችሏል። ጥቅምት 14 2009 ቀጠሮ የነበረው አቶ ዮናታን ተስፋይም በተመሳሳይ በቀጠሮ ዕለት ፍርድ ቤት አልቀረበም። ለዚህም ከማረሚያ ቤቱ አስተዳደር ተጠርጣሪውን ላለማቅረቡ በቂ ምክንያት ለፍርድ ቤቱ አላቀረበም። አሁን ላይ ወደ ቅሊንጦ የተመለሱ ታሳሪዎች በአንጻራዊነት የተሻለ ሁኔታ ላይ ናቸው ለማለት ቢቻልም አሁንም ግን የመጠየቂያ ሰዓት ገደብ አለባቸው። ቢበዛ ለ10 ደቂቃ ብቻ ነው ቤተሰቦቻቸውን እንዲያነጋግሩም የሚፈቀድላቸው። ከምግብ ሌላ ማናቸውንም ነገር እንዲገባላቸው አይፈቀድም። የጥርስ ሳሙናና ቡሩሽ፣ ቫዝሊን፣ በሶና የመሳሰሉት አስፈላጊ ነገሮች እንኳን አይገቡላቸውም። መንግስት እስረኞችን ተጠያቂ ሊያደርግም ስለመሆኑም የኢትዮጵያ መንግስት በቂሊንጦ ለደረሰው አደጋም እስረኞችን ተጠያቂ በማድረግ ክስ ሊመሰርት መሆኑ ታውቋል። መንግስት በቁጥር የበዙ እስረኞችን በተጠርጣሪነት ይዞ ምርመራ በማድረግ ላይ እንደሆነና ምስክሮችንም እያዘጋጀ እንዳለ የታወቀ ሲሆን ተጠርጣሪዎቹ በቂሊንጦ ለደረሰው አደጋና ይህንንም ተከትሎ ለጠፋው የሰው ህይወትና ንብረት ተጠያቂ ናችሁ ሊባሉ እንደሚችሉ መረጃዎች ያመለክታሉ። መንግስት ይህንን እያደረገ የሚገኘው የደረሰው ቃጠሎ መንስኤ እና ቃጠለውን ተከትሎ የደረሰው ጉዳት በገለልተኛ አካል ተጣርቶ ባልተገለጸበትም ሁኔታ ነው። መንግስታዊው የኢትዮጵያ ሰብአዊ መብት ኮሚሽን ማጣራት አደርጋለሁ ማለቱ እና በሚቀጥለው ሳምንት ለፓርላማ ሪፖርት አቀርባለሁ ማለቱም ተሰምተዋል። ቀደም ሲል የቀረበውን ሪፖርት ያቀረበው በኢትዮጵያ ሰብአዊ መብቶች ፕሮጀክት አዘጋጅነት የቀረበ ነው። ህወሀት መራሹ ኢህአዴግ በታሳሪዎች ላይ አሁንም ቢሆን የሚፈጽመው ግፍና በደል ተጠናክሮ መቀጠሉ የታወቀ ሲሆን ቤተሰብም ታሳሪዎችን በአግባቡ እያገኘ አለመሆኑን ለማወቅና ለመረዳት ተችሏል። ቢቢኤን የሰዓቱ የደረሰን ሰበር ዜናም ይህንን ይመስል ነበረም። ተጨማሪ በጉዳዩ ላይ የምናገኛቸውን መረጃዎች ይዘንላችሁ የምንቀርብ ይሆናል። ዜናውን ያቀረብኩላችሁ አብድራሂም አህመር ነበርኩኝ። መልካም ጊዜ ይሁንላችሁ። ወሰላሙ አሌይኩም ወራህመቱላ